እኛን አሰደቡን፣ የማያልፍላቸው ከንቶች አስባሉን በመጣላት መንገድ ገንዘቧን በትና ነገ ትመጣለች። እኛኑ ልመና ወጥታ ከጎዳና ሳዑዲ በዱባይ ለዓላማ ወጥታ አሽቃባጭ ሁናለች። ለአብርሽ ሩታ አያ ለመታደል ከንቱ የሆናችሁ ከምትወዱት ሀገር ችግር አባሯችሁ ለሀብታም ከመስጠት ያዙ በኪሳችሁ ኋላ እንዳይቆጫችሁ ማንም አይረዳችሁ። እኛን አሰደቡን በጅምላ ጭፍጨፋ ለምን መሰደቤ በማንም ከርፋፋ። ሰላም አሰላም አሌኩም ረህመቱላ ወበረካቱ። ቶቻ እንደናቸው ላይ ሳላም ናቸው ላይ ሳላ ናቸው ዝት ይበል ዛሬ በጣም የሚገርም ነው የሚገርም ነው ማለት ነው። እንግዲህ እንደምታወት የመዲያም ቅመሞች ለመባል እንኳን ተውት፣ ሌላ ስም ወጥቶላቸዋል። እንደሰማችሁት ሚዲያውን ያቅለጠለጠውን ጉዳይ መቼም ታውቁታላችሁ እና ለነዛ በአረባ ሀገር የተንከራተቱ ገንዘባቸውን ለሀብታም ለሰጡት ግጥም ተገጥሞላቸዋል። እንግዲህ ግጥሙንም ለፍ ቀዴም አድርጌ እንዲያሰማኋችሁ ማለት ነው። እንግዲህ እጅግ ኒት የመዳም ቅመም እራሷ ገጥማላቸዋለች። በአንድ በቷ ምክንያቱም እሷም ተሰንቧታለን ተሰደብን በሚለው ማለት ነው። እንግዲህ ትክክል ናት። በአንዳንድ ሰዎች ምክንያት ብዙ ጀግና እህቶች ለቤተሰብ የሚኖሩ ለልጆቻቸው ለወንድም ለእህቶቻቸው መጽዋት የሚሆኑ እንዲሁም ለነጋቸው ብዙ ነገር ትተው ጃዛ ያመራቸው መልበስ፣ መብላት፣ መጠጣት፣ መዝናናት ይቅርብን ብለው አንገታቸውን ደፍተው ሰርተው ጥረው ግረው ሰው ለመሆን የሚጣሩ የሚጥሩ እህቶቻችንን ሊያሰደቡ በስመ መደምቅ ነም ሁሉ እንዳይደለም በሚል የተሰማትን ስሜት በግጥም መልኩ አቅርባለች። ያው እሷ በግጥም መልኩ አድርገው እንጂ ብዙዎቹ ቅሬታቸውን በየሶሻል ሚዲያው እየተናገሩ ቪዲዮ እየሰሩበት ነበር። የእሷ ግን ለየት የሚያደርገው በግጥም መልኩ አድርጋልናለች። እንግዲህ እና የተሰማት ስሜት ሁሉም ጋር ተሰምቷል። እውነት በጣም ያሳዝናል። በዚህ ልክ ባይሆን ጥሩ ነው። አቅምን ያማከለ ነገር ቢደረግ ሪፍ ነው ማለት ነው። የሰው ልጅ ቦታውን ማወቅ አለበት። እኔ ማን ነኝ፣ እንዲህ ለምን ተሰድጄ ነው፣ ምን ይጠብቀኛል የሚል ነገርና ማን ጋር ነው ማጨበጭበው የሚባል ነገር ቢታሰብበት በጣም አሪፍ ነው። ፋይ ነኝ እንዴ? እኔም አይተሰማኝም፣ ልግለጽ ብዬ ነው እህታችን እንግዲህ ቆንጆ አድርጋ ገጥማላቸዋለች። ምናልባሽ በንግግር በነገራችን ላይ እኔ የለም እንዲህ ሀል ሰው የለም ዝም ብሎ ነው የሚያወሩት ብዬ ነበር፣ ግን ቲክቶክ ላይ ገብቼ ሳይ እውነት የተሰራ ላይቭ ላይ የተወራ ወሬ አለ ማለት ነው። እሱም አለ፣ በዛ ስር ኮሜንቶች፣ ብዙዎቹ ደግሞ ኮሜንት ላይ ሲቆጧቸው ማለት ነው፣ እዛው ስር ገብተው ምን አገባችሁ ይላሉ ማለት ነው። ገረመኝ፣ በጣም ገረመኝ። እንዲህ ሀል ሰው ለካ አለ፣ እንዲህ ብዬ አመንኩት። የዛኔ ነው ምን አገባችሁ ታዲያ እኛ ብናደርግ ስ ምናምን ገና ብዙ እናደርጋለን፣ ገና ታያላችሁ፣ ገና ምን አይታችሁ አይነት ነገር እያሉ ሲሳፈጡ ሳይ እንዲህ እውነት ነው እንዲህ ይሄ ነገር በጣም ገረመኝ። እና ተያውተው ግን ተመከሩ፣ ተመለሱ። ለራሳችን ነው የሚጠቅማችሁ ይሄ ነገር፣ ለማንም አይደለም። ሰው ብዙ ሊል ይችላል ይሄን ሁለት ቀን፣ እናንተ ግን ያሳዝናል ማለት ነው። የምታደርጉት ነገር ትክክል አይደለም። እኔም በበኩሌ እንግዲህ ከቆንጆ ዬዋ የመዳም ቅመም ጀግናዋ ገጥማላችኋል። በሚያምር መልኩ ሰምታችሁ የመቀየር የእናንተ ፈንታ ነው እና በጣም ጉድና ያለን ገና ወደ ፊት ብዙ ይመጣል። የምናየው ብዙ ነገር አለ። ሀይቢ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ደግሞ ሰላምታችሁን እያልሳልኝ እንዴት ብላችሁ አድራችሁ ልኛል በድጋሚ ሰላምታ ዳይዲም ብልሳልማችሁ ብዬ ነው። ምን ተሰማችሁ ስለ ግጥሙ? ስለ እነዛ የተሳሳቱ የመድያም ቅመሞችን ምን ትመክራላችሁ? እኔ እንኳን እንደው ጨክኝ ስማቸውን ከመድያም ቅመምነት የመድያም በጎች ማለት አልችልም። ስለዚህ ከእህቶቻችን ልቦና ይስጣችሁ ልብ ይዙ እንላለን። አስተያየታችሁን እናንተን በኮሜንት አስቀምጡልን። ሀባይ ቢ ሰላማችሁን ያብዛው። ያላችሁበት የዓለም ዳር ይቻላል በዚህ ቃኝ ለዛሬ ማለት ነው።